ሞእ ለነፍሰ ኩሎሞ ክርስቶስ ሳቢያ በቲት እግዚአብሔር ስለሞቱና አባቶቻችን እንለምናለን፣ ማልዳሃለን በለመለመ ቦታና የእረፍት ውሃ ባለበት ነፍሳቸውን ነጻ ታደርግ ዘንድ ትንሳኤን በሰራህ አባት ቀን ስጋቸውን ማርስ ነሳትን አተባብር ዘንድ በማይቻል በማይታበል ተስፋ መንግስተ ሰማይን አድል። ስለ አገልጋዮችህ ወንድሞቻችን ነፍስ እንለምናለን። ስለ አገልጋዮች ወንድሞቻችን እናቶቻችን ነፍስ እንለምናለን። ስለ አገልጋዮችህ ወንድሞቻችን ነፍስ እንማልዳለን።

የነፍሳቸው መንገድ ነፃ አድርገ ያለ መከልከልና ያለ መቀኝነት በሚገባው ጊዜ ስጣቸው። ስጋቸውን ከነፍሳቸው ጋር አስተባብረ አስነሳ። መንግስተ ሰማያትን አድለው አድነው። ስለ አገልጋዮች ስለ አገልጋዮች ወንድሞቻችን ነፍስ እንለምናለን። ስለ አገልጋዮች ወንድሞቻችን ነፍስ እንማልዳለን። ስለ አገልጋዮች ወንድሞቻችን ነፍሳት እንለምናለን።

ወደ ሰ አለሙ መመናል አን ት ዘንባባው የሚቆይ ከወገባችሁ ዘንበል ብላችሁ ይሄ ሳምንት ስሙነ ሕማማቱ ፍትሀት የለም። እሱን የሚያጠቃልል ጸሎተ ፍትሀት ነው የምናደርገውና ራሳችሁን በተሰበረ ልብ ዘንበል አድርጋችሁ ጸሎቱን ተከታተሉ። የንስሐ ጸሎት። አቤቱ ዓለሙን ሁሉ የያዝ ጌታችን እግዚአብሔር አብ የነፍሳችንና የሥጋችንን የደመ ነፍሳችን ቁስል የምታድን አንተ ነህ። በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ተናግራልና ለአባታችን ለጴጥሮስ እንዲህ ብሎ የተናገረውን አንተ መሰረት ነህ፣ በዚህም መሰረት ላይ ክብርት ቤተ ክርስቲያኔን እሰራታለሁ። የሲኦልም ደጆች ያጥፏትና ሊያነዋውቷት አይችሉም። ለአንተም የመንግሥተ ሰማያትን መክፈቻ እሰጥ አለሁ። እናንተ ጎንበሳስሉም እንዲህ ምንድን ነው እዚህን ያላችሁ ትቤት ናችሁ የሲሆኦልም ደጆ ሊያጠፋትና ሊያነዋውጧት አይችሉም። ለአንተም የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆን ዘንድ፣ በምድርም የፈታኸው በሰማይ የተፈታ ይሆን ዘንድ ወንዶችም ሴቶችም ባሮችን ሁሉ በየስማቸው የተፈታችሁ ነፃም የወጡችሁ ሁኑ። በመንፈስ ቅዱስ ቃላት በደለኛ በመሆን በእኔም በባሪያ ቃል በማወቅ ወይም ባለማወቅ ቢሰሩ፣ አቤቱ ሊባሮችን አባቶችና ወንድሞችን እኅቶችንም ሁሉ አጽንተህ ጠብቃቸው። ዳግመኛም ኃጥእ በደለኛ የምሆን እኔንም ወራዳነቴን አይተህ ፍታኝ። ልዩ ሶስት በሚሆኑ በአብና በወልድ በመንፈስ ቅዱስ ቃል የተፈቱ ነጻ የሚወጡ ይሁኑ። ኃጥእ በደለኛ በመሆን በእኔም በባሪያህ ቃል ማሪ ቅርባ ሰውንም የምትወድ አምላካችን እግዚአብሔር ሆይ የዓለሙን ሁሉ ኃጢአት የምታርቅ ወንዶችና የሴቶችን ባሮችን እሳቸውን ተቀበል። የዘላለም ድኅነት የሚሆን ብርሃንንም ግለጽላቸው። አቤቱ ኃጢአታቸውንም ሁሉ ይቅር በላቸው። ቸር ሰውንም የምትወድ አንተንና ይቅርባ የአምላካችን እግዚአብሔር መዓት የራቀ ምሕረትም የበዛ እውነተኛም የምትሆን የኔን አጤ አስቴን አስተዝርልኝ። ወንዶችና ሴቶችንም ባሮችን ሁሉ ከበደልም ከበርገብም ሁሉ አድናቸው። በቃላችንም ቢሆን በስራችንም ቢሆን በሐሳባችንም ቢሆን አቤቱ አንተን ብልበድል፣ ተውልን፣ አስተስሪልን፣ አቃልልን፣ ይቅርም በለን አምላካችን እግዚአብሔር ሆይ አንተ ቸር ሰውን ወዳጅ ነህና፣ አቤቱ የተበጣ ነጣም የወጣን አድርገን፣ ወገኖችንም ሁሉ ፍታቸው። አቶ የመሆንንም ባሪያን ፍታኝ። ክቡር የሚሆን የጳጳሳቱን አለቃም ብፁዕ አባ ማትያስን ሊቀ ጳጳሱን አባ ሄኖክን አስበው ለረጅም ዘመናት ጠብቃቸው። አምላካችን ወይ ለብዙ ዘመናት ለረጅም ወራት በእውነትና በሰላም መጠበቅን ጠብቅልን አቤቱ። አገራችን ኢትዮጵያን አስባት፣ የሚጣሏትን ጠላቶቿን በትና አስገብዛላት። የጳጳሳቱን አለቆች፣ ጳጳሳቱንና ኤጲስቆጶሳቱን፣ ቀሳውስቱንና ዲያቆናቱን፣ አንባቢዎቹንና መዘምራኑን፣ ደናግሉና መነኮሳቱን፣ አባት ባልቴቶቹና አባትና እናት የሞቱባቸውን ወንዶቹንና ሴቶቹን፣ ሽማግሌዎችና ልጆቹን፣ ክብርት በምትሆን በዚች ቤተ ክርስቲያን ያሉትን የቆሙትንም የክርስቲያን ወገኖች ሁሉ ክርስቶስን በማመን አዝናቸው። አቤቱ በቀናቸው ሃይማኖት ሆነው የሞቱትና ያረፉትን አባቶቻችንና ወንድሞቻችን፣ እህቶቻችን ሁሉ አስባቸው። ነፍሶቻቸውንም በአብርሃምና በይስሐቅ በያይቆብም አጠገብ አኑር። እኛንም ከአጢአት ሁሉ ከመርገምም ከበደልም ሁሉ ከክደትም ሁሉ ባሰትም ከመማል ሁሉ ከመገዘትም ሁሉ አድነን። በክደትና በርግሰት ካራና ካርማያን ጋር አንድ ከመሆን አድነን። አቤቱ ጥበብና ኃይልን፣ ልብና ልቡናን፣ እውቀትንም ስጠን። እንግዲህ ከሚፈታተነን ከሰይጣን ስራ ሁሉ ከዘላለሙ እንርቅ እንሸሽ ዘንድ አቤቱ ሁልጊዜ በቃደንም ወድንም ዘራተን ስጠን። ስማችንንም በመንግስተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር አጻፍ በጌታችን በኢየሱስ ክርስቶስ በርሰ ያለ ክብርን ለአንተ ይገባ ከርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይማረን ነ ይሳለን ቀበነ ትማጠንን እግዚአብሔር ጸሎታችንን አሪያችንን ልመናችንን ይቀበልልን ሰሙነ ሕማማቱን ትጋቱን፣ ጽናቱን፣ ብርታቱን ሰጥቶ ለምንናፍቀው፣ ለምንጓጓው ባለ ትንሣኤውን በሰላም ያድርሰን። አንድነቱን፣ ሰላሙን፣ ፍቅሩን ያድልን። አገራችን ኢትዮጵያ ዳር ድንበሯን ሰላም አድርግልን። ለታሰሩት ነጻነትን፣ ለተጨነቁት መረጋጋትን ያድልልን። አውደ ምሕረቱ እየተናፈቃቸው በጤና መታወቅ፣ በእድሜ መግፋት ቤት የዋሉ አባቶቻችንን፣ እናቶቻችንን ከመከራ ስጋ፣ ከመከራ ነፍስ ይሰውርልን ይሁንልን ክቡር ዶክተር መላከ ምሕረት ሀገረ ከታችን የትምህርትና አርያ ተልእኮ ከቅድስተ ቅዱሳን ከአምላክ ቃል ኪዳን ረድኤት በረከት ያሳትፈን ም ትንሳኤውን ለማክበር ሁላችንንም እግዚአብሔር አምላክ ከቁጥር ሳያጎል ፍቅሩን አንድነትን ሰጥቶ ታግሰን ለበዓሉ እንድንደርስ ፈቃዱ ይሁን። የተጣላን ቅሬታ ያለን በዚህ በሰሙነ ህማማት ሲሆን በሁዳዴ መተው ነበረብን። ካላስቻለን ግን ስግደቱ ጾሙ፣ ማጠቃለያው አገልግሎት፣ ለቅሶ ሁሉ ትርጉም ያጣልና ከነገ ጀምሮ ባጠገባችሁ ይቅር ተባብላችሁ ካሉት ሰዎች ሁሉ የሰላም ስግደት፣ የሰላም ሰሙነ ህማማት ሆኖ ብርሃነ ትንሳኤው ላይ ውጤት የምናገኝበት ያደርግልን።

ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር ባይ የሚደመስስ ንስሐን የሚቀበል ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶች ቀሳውስት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን።